ላም ጤና ይስጥልኝ፣ ውድና የተከበራችሁ የእፁብ ድንቅ ሚዲያ ተከታታዮች በሙሉ እንዲናችሁልኝ፣ እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። ከአንድ ተመልካች እንግዲህ ኮሜንት ተጽፏል። ይሄ ለእኔ ብቻ ሳይሆን ለብዙ ዩቲዩበሮች ነው። በቃ ዩቲዩበር ለሆናችሁ በሙሉ እና ፋንትዬ ማለት ነው እንግዲህ የተሰማሽን ነገር እዚህ ጋር በማስቀመጥ እሺ ደስ ብሎኛል። አስተያየት ያው ልሰጥ ነው። አስተያየት ስጪ። የዩቲዩበሮች ዩቲዩበሮች ማለት ነው ለዩቲዩበሮች ነው ይሄ ነገር ዩቲዩበሮች፣ ለእነሱ አስባችሁ ነው ወይስ የምትሰሩት? አታችሁ ጆሮ ጥላችሁ የጥል ቪዲዮ የምጠብቁት እያባባሳችሁ ይመስለኛል። ትዝብት ነው ብላለች የኔ ቆንጆ ማለት ነው። በነገራችን ላይ ብዙ አይነት ሰው አለ፣ ብዙ አይነት ሰው አለ። እኔና ሌሎቹ አንድ አይደለንም፣ ልዩነት አለን። እኔ የራሴ የሆነ ሀሳብ አስተያየት አለኝ፣ ሌሎችም ደግሞ የራሳቸው ሀሳብ አስተያየት አላቸው። ሲቀጥል ደግሞ ማለት ነው ሀይሜና ብሩኬን የሚወዳቸው እንዳለ ሁሉ የሚጠላቸው ሰው አለ። የሚጠላቸው ሰው እንዳለ ሁሉ የሚወዳቸው አለ። የእነሱን እድገት የነሱን ትልቅ ደረጃ መድረስ መጨረሻቸውን ለማየት በጣም የሚጓጉ ሰዎች አሉ። ከዚ ውስጥ ደግሞ እነሱ ወድቀው ብሩኬን ሃይሚ ወድቀው በቃ እንዳልሆነ ሆነው ተለያይተው ምናምን ማየት የሚፈልጉ ሰዎች አሉ። ስለዚህ ሁላችንም እንደ መልካችን የተለያየ ባህሪ የተለያየ አስተሳሰብ አለን ማለት ነው፣ የኔ ቆንጆ እና ሁሉም አንድ ነው ማለት አይቻልም። እኔ ብሩኬ እና ሀይሚን ጠላቸዋለሁ ማለት ሌሎቹ ይጠላሉ ማለት አይደለም። እኔ እወዳቸዋለሁ ማለት ሌሎቹ ይወዳሉ ማለት ወይም ይጠላሉ ማለት አይደለም ማለት ነው። ስለዚህ እኔ ደግሞ ከዛ ውስጥ ማለት ነው የሀይሚንና የብሩኬን መጨረሻ ማየት የምፈልግ ሰው ነኝ። አንድ ሆነው ለወግ ለማድረግ በቅተው ልጆች ወልደው ጥሩ ደረጃ ላይ ደርሰው ማየት እፈልጋለሁ። ምክንያቱም ወጣቶች ናቸው። ወጣቶች ሰርተው ሲለወጡ በጣም ያስደስተኛል። በጣም ነው የምደሰተው። እኔ ምጠላው ሰነፍ ሰው በቃ ሰውን ለመጣል የሚሮጥ ሰው ራስ ወዳድ ሰው አሉ። በነገራችን ላይ በቃ ጥሮ ግሮ የሚያድግ ሰው እነሱ ምናቸውን የሚጠላው? ሲቀጥል እስኪ ንገሩኝ፣ ምናቸውን የሚጠላው? የሚሰሩት በራሳቸው ሙድ ነው የሚንቀሳቀሱት። ከእነሱም አልፈው ለጓደኞቻቸው ቻናል እየከፈቱ ጓደኞቻቸውን እያሳደጉ ነው ያሉት። እንግዲህ ብሩኬም ሃይሚም ነገር ግን ማለት ነው የሆነ ነገር ክፍተት ፈጠር በመሀላቸው መናገር ግድ ነው ይመስለኛል። እንግዲህ ይህንን ኮሜንት የጻፍሽልኝ ልጅ ሰሞኑን ሀይሚ ይዘው በመጣችው ነገር ሀይሚ የሰው ወሬ አትስሚ ብዬ ብሩኬ ምንም ነገር አያጠፋም፣ ብሩኬ እንደዚህ አይነት ነገር አያደርግም ስላልኩ ምናልባት ተሰምቶሽ ሊሆን ይችላል። እና ይሄ ደግሞ ዛሬ ብቻ አይደለም ሁሌም ነው። ሀይሚ ብሩኬ በደስታ ሲመጡ ደስታቸውን በደንብ አድርገን እናሟሙቃለን። ሲጣሉም ደግሞ ለምንድን ነው የተጣሉት? ማይሆን ነገር ከሆነ አይሆንም ይባላል። ስለዚህ አንዳንዱ ደግሞ ደስ የሚለው አለ። ሃይምና ብሩኬ መቼ ነው የሚጣሉት? መቼ ነው ቻናላችንን የሚያድገው? መቼ ነው የምናማምቀው? የሚል ሰውም ሊኖር ይችላል። አንዳንዱ ደግሞ ጸባቸውን ሳይሆን ደስታቸውን የሚፈልግ ሰው አለ ማለት ነው። ስለዚህ እኔ ደግሞ ጸባቸውን ሳይሆን ደስታቸውን ከሚፈልግ ሰው አንዷ እኔ ነኝ ማለት ነው ውዴ፣ ማለት ነው ማሬ ነጻፍ ሽልኝ ኮሜንት ከልብ ነው አመሰግነው። አልተቀየም ኩሽም የኔ ቆንጆ አመሰግናለሁ። ፋንትዬ ማለት ነው ወደሚቀጥለው ሲሄድላችሁ፣ ዛሬም ነገም ቡራዬ እንደዚህ አይነት የወረደ ስራ አይሰራም። ከሀይሚዬ ምን አቶኖ ሌላ ሴት ጋር የሚሄደው የሚለውን ነገር መደገፌን አላቆምም። ሀይሚዬ ደግሞ የሰወሬ ሰምታ በሰወሬ እንግዲህ ቡራ በእኔ ላይ ብዙ ነገር አድርጓል፣ በድሎኛል እያለች ነው የምትገኘው። ለሱም ደግሞ መረጃ ይምጣ ባይነኝ እኔ በቃ መረጃ ይምጣ ሴትዮዋ ትመጣለች ተብሏል። ሴትዮዋ ራሱ ብትመጣ ማለት ነው ትክክለኛ መረጃ ካልያዝን አይቻልም። ምክንያቱም መታ ስለምወደው ስለማፈቅረው ነው እንደዛ ያልኩት ብትል ብሩኬ ምንም ጥፋት የለበትም። አንድ ሰው ማለት ነው መቶ። አንድ ሰው ብቻ ሳይሆን አስር አስራ አምስት ሴቶች መጥተው ብሩኬን እኮ እናፈቅረዋለን እንወደዋለን ብሎ ጥፋቱ የብሩኬ ሳይሆን የሴቶቹ ነው። ደግሞም ለምን ወደዳችሁኝ ለምን አፈቀራችሁኝ አይባልም። እነዛ መብታቸው ነው ማፍቀር ግን ብሩኬ ደግሞ የሚሆነው ለአንድ ሰው ነው ለአንድ ለአንድ ሴት ማለት ነው፣ እሱም ለሀይሚ ነው። በቃ አስር አስራ አምስት ሴት የማስተናገድም ሆነ የመያዝ አቅም አይኖረውም። ይሄን መረዳት አለባችሁ ማለት ነው። እና አንዳንዴ የሆነ ሰው ሌላ ነገር ይዞ ሲመጣ የሆነ ነገር ሲመጣ እውነትን መናገር ጥሩ ነው። በእርግጥ ሀይምዬ እነሱን ወሬ ሰምታ እውነት መስሏት ይሰማታል። አዎ ይሰማታል። ነገር ግን ከነዛ ሰዎች ይልቅ ብሩኬን ማመን አለባት ነው የምለው እኔ። በቃ ብሩኬን ማመን አለባት። እምነት ይቀድማል። ገባችሁ አይደለ? እምነት ይቀድማል ግን ከብሩኬ ጋር ተነጋግራ የላኩላትን መረጃ አሳይታ ምናምን በዛ እሱ እኮ አሁን አሳይኝ እያለ ነው። ቡራ አሳይኝ እያለ ነው ግን እሷ ደግሞ አላሳየችውም እስካሁን ማለት ነው። እንደውም በንዴት ሌላ ሌላ ነገሮች እንዲናገር እየተገፋፋ ነው ያለው ማለት ነው እና እኔ ሀይሚ ይሄ ነገር አሁንም ቢሆን ከሚከር ነገሩ እየከረረ እየከረረ ከሚሄድ ያለውን ነገር ቢፈቱት ያሳዩት ሰዎች ወይ ይምጡ ወይንም ደግሞ መረጃ ተብሎ የተላከላትን ነገር ለቡራ ታሳዩ። ቡራ ደግሞ በዛ ሰዓት ነው ይናገራል። ቢሆን አድርጎት እንኳንስ ቢሆን አድርጌዋለሁ ይላታል። ካላ ደግሞ መረጃ መረጃ ካለ ኦኬ። ግን ሰው አቀነባብሮ ምን ብሎ ምን ብሎ ለሚመጣው ነገር ቦታ መስጠት የለባቸው በፍጹም ማለት ነው። ዛሬም ነገም ተነገ ወዲያም እኔ ከእውነት ጎን ነው የምቆመው፣ በነገራችን ላይ ከእውነት ጎን ነው የምቆመው። ሃይሚን ቡራየን የምለይበት ነገር የለም። አሁንም ቢሆን ሀይሚ እየገፋኋት ሀይሚ እንዲህ ናት መጥፎ ናት ምናምን እያልኳችሁ አይደለም። ግን ሀይሚ ለምንድን ነው የሰወሬ የምትሰማው ነው ምለሆኔ፣ የሰወሬ ለምን ትሰማለች? ሰውን ለምን ታምናለች? አንዳንድ ሰዎች ለእሷ ጥላቻ እንዳላቸው ከብሩኬ ጋር ለለያዩት እንደሚፈልጉ ምናምን በራሷ አንደበትም ተናግራለች፣ ደግሞ ደጋግማ ይሄ ነገር እያለ እያወቀች ለምን እንደዛ ታደርጋለች ነው የምለው። አሁንም ቢሆን ማለት ነው። እና ቡራ ደግሞ ይህንን ነገር ዝም ማለት የለበትም። ቡራ ሳትናደድ ስሜታዊ ሳትሆን ስምህ እንዲጸዳለክ ማለት ነው፣ ልጅቷ እንድትመጣ አድርግ። በቃ ልጅቷ ትምጣና ያለውን ነገር ትናገር። እንደውም እኮ በስም ማጥፋት እኮ መክሰስ ሁሉ ይችላል። በነገራችን ላይ ለምን እንደ ሰው ካለ ጥፋቱ አጠፋ ለምን ይባላል? ለምን እና እኔ እንደዛ ብዬ ነው የማስበው። ይሄን ሳስብ ደግሞ ይህ የጥላቻ ምናምን ምናምን ነው ብላችሁ እንዳታስቡ ውዶችዬ። እናንተ የተሰማችሁን አስተያየት መጻፍ መናገር መብታችሁ ነው፣ የፈለጋችሁትን ተቃውሞም ሊሆን ይችላል። ያወራሁት ነገር ትክክልም ሊሆን ይችላል፣ ስህተትም ሊሆን ይችላል። ሀሳባችሁን ተናገሩ። እኔ ምንም የሚቀየማችሁ ነገር የለም። እሱን ደግሞ እኔ መልስ እሰጣችኋለሁ እያንዳንዱን ነገር ማለት ነው እና እንደዛ ነው ተረጋግ ተረጋግታችሁ አስባችሁበት ነገሩን ብትፈቱት መልካም ነው ብዬ ነው የማስበው፣ ሁለታችሁም ማለት ነው። በመሀላችሁ ለሚገባ ነገር ቦታ አትስጡ። አለቀ